የኔ ጨረቃ የኔ ፍልቅልቅ፣ ወይኔ ግዴ፣ የትው መንደር እየተንጫጩ ነው። ሃይሚ እኔ ቸኮሌት፣ እንዴት ነው ያማረብሽ፣ እባክሽ የኔ ያቃጣይ፣ ማቃጠል አለብሽ። ሴቶቹ ምን ሆናችሁ ነው የምታለቅሱት? የሞተ ሰው አለ እንዴ? ምንድን ነው የምታለቅሱት? የኔ ውድ የኔ ማር ነገር እንዴት እንደምታምር እየው ላችሁ ዳኒ ራሱ ማለት ነው ከሀይሚ ጋር ሲሆን ውበቱን ነው የደፋበት። እዩት እንዴት እንዳማረበት እና ወይ ወይ ውይ ማማር። የኔ ውድ እንኳን ደህና መጣች። ሴቶቹ አታልቅሱ፣ ምንድን ነው የምታለቅሱት በፈጣሪ ስም። እሱ ራሱ እንደናንተ አላለቅስ። ለቅሶ እኮ ነው የቆሙት። መሀረብ ሶፍት ነገር አቀብሏቸው። ምንድ የምታለቀቅሱት? ሃይሚ ከዳኒ ጋር መጣች። እንኳን መጣች ደግ በቃ ዳኒሻ ሁለት መቶ ሺ ገብቷልና እንግዲህ እያከበሩ ነው። የኔ ውድ በእውነት በጣም ነው ያማረብሽ። አትናደዱ አትናደዱ አትናደዱ። የኔ አቃጣይ ብድር በምድር አዎ፣ እንደዚህ አድርገሽ አቃጣያቸው። ሶሲ ምን እንዲያረገቻት አታስታውሱም እንዴ? ብሮኬን ይዛኮ ማለት እንደዚህ ነው፣ በጥፍሯ ሰላም ስትላት የነበረው ስለዚህ ሃይሚ እያቃጠለቻት ነው። በቃ ብድሯን እየመለሰች ነው። እንዴ በቃ ወደ ፊት ህይወት ይቀጥላል። ጋይስ ዲያኔን ማፍቀር ሳይሆን ወንድሟ ነው። በቃ 200 ሺ ገባች። ቀለበት አስማን ነው ኡፍ ፑ ቀለበት አልኩኝ። ሀበላ አሰረላት። አሁን ደግሞ በቃ የሚያከብራችሁ ሰው ጋር መሆን አለባችሁ። ብሩኬ ባላዩ ብሩኬ ብሩኬ ምን ይሆናል? ምንድነው ብሩኬ? ወንድ ሴት ቤት ሴት ነው የሚመጣ ቡራዬ ምንም አይሆንም። የኔ ጠንበለ ለሱ ደግሞ አንዲት ቆንጆ ሴት የኔ ሸበላ ቡራ አይዞህ እሺ። እንድማለም ሲሆን አብርሃን ተም ታርቃችሁ። እውነቴን ነው፣ ሃይሚ ያው ከዳኒ ጋር ፒስ ሆና ብሩኬን ልታስታርቀው ነው ብዬ ነው የማስበው። እና አትንጫጩ ጋይስ። የኔ ውድ እንዴት እንዳማረብሽ! ኦ ማይ ጋድ ዳኒ ራሱ የሃይሚ ውበት ተጋብቶ ነው መሰል ዛሬ ውበቱን ይደፋበት ሱፍ በምናምን ከርብቶ እኔ ማንተዳንተዳ ዞራ ዞራ የኔ ነው ሲል ምኞት መስሎ የነበረ ለካ እርግጥ አድርጎታል፣ እና ዛሬ ማታ ጠብቁን እያሉ ነው። እንዴት ናቸው? ደህና ናቸው። በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋስ ሄሉን ተውሻት፣ ፍቅርን ተውሻት ብላችሁኛል። እውነት ነው፣ ትቻታለሁ። ሰው ወረተኛ ነው፣ ሰው ወረተኛ ነው እኮ የዚህ ዘመን ሰውዬው። እንግዲህ ምን አይነት ወረተኛ ህዝቦች እንደሆነ በነገራችን ላይ ሄሉና ፍቅርዬ በቃ እነሱ እኮ ምንም ምክር አያስፈልጋቸውም። ጋይስ የኔ ምርጦች እኮ ናቸው። እና ደመቁን ራሱ ተውኳት እኮ ተውኳት ሩ ወይ ለቁሶ ዋሳለች ትቻታለ። እውነቴ ነው ትቻታለ። አሁን ላይ ሀይሚ ላይ ነኝ። ምክንያቱም ሰዎች ተቃውሞ እያደረሱበት ነው፣ ሀይሚ ላይ ጫና እየፈጠሩ ስለሆነ አሁን እኔ ደግሞ መከራከር አለብኝና እና ደግሞ አታሳደቡ ጋይ ሳሁን እዚህ ጋር መታችሁ ተሳደባላችሁ። ብሩኬና ሀይሚ ስለተለያዩ ደስ ብሎች ነው ምናምን እንዳትሉ እኔ ደስ አይለኝም። ነገር ግን ደስ የሚለኝ ምንድን ነው ታውቃላችሁ? በቃ ሀይሚዬ ደስ ሲላት ደስ ሴቶች ሲያለቅሱ በጣም ነው የምናደደው። ለወንድ ልጅ የሚያለቅ ሴት በጣም ነው የምጠላው። ማርያምን ነው የምላችሁ። በቃ እንደዚህ ኮራጀንን ቆፍጠን ስትል ራሷን ስታስከብር ከሚፈልጋት ሰው ጋር ስትሆን በጣም ነው ደስ የሚለኝ። ገብቷችኋል አይደለ? በቃ ወንድ ግርግር እየተከተላችሁ ብታለቅሱ ሴቶች አላችሁ እናንተ ፈተናችሁን የቤት መታችሁ ኮሜንት የምትሳደቡ እና፣ ቡራና ሀይሚ ሲጀመር አይለያዩም፣ ሲቀጥም ስራ ነው። የዩቲውብ ባህሪ አታውቁም እንዲ ጋይዝ። የዩቲውብን ባህሪ ማወቅ አለባችሁ። በምን መንገድ ቪው እንደሚገኝ ስራ ነው። ጋር ስራውን ሰው እንዴት ይተዋል? እንዲህ ሀይሚ የኔ ቸኮለት ማንጫጫት አለብሽ። ሴቶቹ እንዲህ ነው የሚያለቅሱት? እንዴ ምን ሆናችሁ? ተለቁላቸዋል ቡራና ሀይሚዬ የኔ ውድ ነገር አሁንም ቢሆን ምን ሆና ነው? ምን ሆና ነው? ምንም አልሆነችም። ስራ እየሰራች ነውና ና እንደዚህ ደስተኛ ሆናችሁ ማሳየት አለባችሁ። ገብታችኋላ አንድ ሰው ከኔ ጋር ካልሆሽ ደስተኛ የሆነ ከሱ ጋር ካልሆናችሁ የምትወድቁ የሚመስለው ሰው አለ የምትሞቱ በቃ መኖር ማትችሉ የሚመስለው ሰው አለ አንዳንድ ሰው ማለት ነው ነገር ግን ብቻዋንም መኖር እንደምትችል እያሳየቻችሁ ነው ገብቷችኋል ካለ ብሩክ አይሳካልሽም እሱ ነው ለዚህ ያደረሰሽ ምናምን ወቀሳ ማእት እያወረዳችሁባት ነበር ነገር ግን ብቻዋንም መቆም እንደምትችል እሱ ቢጥላት ሌላ ሰው እንደሚፈልጋት እያሳየቻችሁ ነው ሴት ልጅ እንቁና ብርቅ ናት በቃ ብሩኬም ነገር ከሌላ ሴት ጋር ይመጣል። ሲቀጥል ደግሞ ሶስነን ማቃጠል ትፈልጋለች። ሶሲ ምን እንዳደረገቻት እናንተ ከአሁን በፊት ያለ ቪዲዮ አላያችሁም? እንዲ ያኔ ፍራንኩ ጊዜ እንዴት እንዳንቋሸሸቻት በጥፍሯ ነበር እኮ እንዲ ሰላም ምትላት ጂጂጂጂ ወደዛ እያለች ብሩኬ ቁሞ እንደዛ ስታረግሳት ነበረ። ፍራንክ ነው የልብን ተናግሮ ፍራንክ ነው ሚባል ነገር አለ እንዴ። የለም እና ሶሲ ብሩኬን ወስዳ ሀይሚን እንዳቃጠለቻት አሁንም ተመልሳ በህይወቷ መታ አልጋ ላይ ሆና ከቡራ ጋር አቃጥላታለች፣ አናዳታለች፣ ያልጠበቀችውን ነገር አሳይታታለች። ከፍቅረኛዋ ጋር ማለት በቃ አብረው ይሆናለሁ ካለችው ሰው ጋር እንዲራራቁ አድርጋለች፣ በመሀላቸው ክፍተት እንዲፈጠር አድርጋለች። አሁን ሊታረቁ ይችላሉ፣ ግን ይሄ ክፍተት የሆነ ጊዜ ደግሞ ተቀስቅሶ ሌላ ችግር ይፈጥራል። ሶ ሶስናን ከዳኒ ጋር ሆና ማቃጠል አለባት። በሃይሚ ነው ሁለት መቶ ሺህ የገባው። ስለዚህ ምስጋና ለሀይሚ ይገባታል። ና አሁን ዛሬ እንደዚህ አምሮባቸው መጥተው የምትሳደቡ ሰዎች በጣም ትገርማላችሁ። ሀይሚን ማንቋሸሽ አይገባም። በቃ እሷ ደስ ስላላት ደስ ሊላችሁ ነው የሚገባ። አረ ዳኒ ይመችህ። ከዚህ በኋላ ኩርንችት ምናምን አልልም። ወጉድ ወይ ጉድ። ይመችህ እናቴ። እንደዚህ ደስታን ከፈጠርክላትን የምን አገባኝ ሌላ፣ እሷ ከተመቻት እኛ ምን አገባል። አይ በሰው ህይወት ገብታች አትፈትፍቱ። ምና ምንትሩ ሰዎች፣ ኧረ እኔ ሰው ህይወት ውስጥ አልገባውም፣ እናቴ ሃው እኔ አልገባውም። ሰው ህይወት አስተያየት ብቻ ነው የሰጠሁት። ሀይሚዬ ዛሬ አምሮባት መጣች። ስለመጣች ደስ ብሎኛል። ከብሮኬት ጋር ስለተለያዩ ሳይሆን ኦልሬዲ እሱ ትቷታል። በቃ ረፍዷል። ትቻታለሁ በቅ ታኛለች። ታይኛለሽ ለይኔ ትናፍቅኛለሽ ጎናላት ላይነሽ ስናፍቅኛለሽ በቃ ብርቅና እንቁነ መሆንብሽ ነው እያላት ያለው። ሶ እሷ ካለ እሱ መኖር እንደማትችል ማሰብ የለብን ቡራዬ፣ ማለት ነው ሀይሚ ብቻዋን መኖር ትችላለች፣ መስራት ትችላለች። አሁን በቃ ታንጫጫዋለች፣ ነምላቸው ዩቲዩቡ እየተንጫጫ ነው። ሴቶቹ እየየየ መልካም የለቅሶ ቀን እና አይድሌ አይዲያኒ፣ አንተ አቃጣይ የሆንክ ሰውዬ ምን ይሻልሃል? እንዱ አቃጥረ ልድፋን እኮ ነው እንዲ። እኔ ዛሬ አልጠብኩ ነበር ሀይሚ ድጋሜ ትመጣለች ብዬና፣ እንግዲህ ሁለት መቶ ሺህ እያከበረ ነው። ግን ሳስበው ሳስበው ሶሲ ልትበቃላት ነው። ሶሲ ልትበቃላት። ስራ እንደሆነ የምታውቁት ለምንዶ ታውቃላችሁ? ባለፈው ላገኘ አልፈልግም ብል፣ አሁን ደግሞ ዛሬ ድጋሜ አገኘችው። ስለዚህ ሶሲን መበቀል ትፈልጋለች። ሶሲ የእሷን ጓደኛ ወስዳ ምን እንዳደረገች ታስታውሳላችሁ። ስለዚህ እሱን ነገር መመለስ አለባት። ብድሩን የማይመልስ ወንድ ልጅ አይወለድ ወንድ ልጅ አይደለም። ሀይሚዬ፣ የእኔ ቸኮላታ፣ የእኔ ቸኮላታ እንዴት እንዳማረባት ደግሞ እናትናደዱ አትናደዱ። ምን ችግር አለ ቡራ? ምንም አይሆንም። በቃ አንዲት ቆንጆ ያመጣል። ስንት ሴቶች አሰፍሰፎ እየጠበቁት መሰላችሁ? እና ደግሞ ምንም አላደረገች። ሁለት መቶ ሺህ ያከበረችለ ሰው አክብሮ ሲጠራችሁ አልሄድም ይባላል? እንደ ነውር እኮ ነው። አልተጣሉ ምን አላሉ። እና በቃ ሶስናን ማናደር ትፈልጋለች ሶሲ። እንደዚህ በጥፍሯ ነበር አይ፣ ሰድባት ነበረ ብዙ ነገር ነው። አፋን የከፈተችባት ዳኒ፣ ምንም አላደረጋትም እንደውም ከዳኒ በላይ ሶሲ ናት ያናደደቻት። እና ብሩኬ ከሶሲ ጋር እንዳይመጣ ብቻ ፍሮልኝ። ተመልሶ ከእሷ ጋር ይመጣል ብዬን ማሰበው ሀይሚን ለማቃጠል ወይም ለማናደድ ከዛዎች ከሌላ ሰው ጋር ይመጣል። ቡራ ቡራ ቡራ ቡራ ምንድን ነው? ወንድ ልጅ እኮ ነው ካለእሷ የማይኖር አደረጋችሁት። ምን ጥገኛ ያደረጋችሁት እኮ ምን ችግር አለው? ሴት ብሔር እሷ ካልፈለገችው ሌላ ሴት ያመጣል። ሲቀጥል ደግሞ አሁን ይታረቃሉ እነሱ ይታረቃሉ። ተጣልተው አይቀሩም። ነገር ግን አሁን ላይ ይሄን ሰራሽ ብላችሁ ኦላላ ኦላላ፣ በጣም እየተናደዳችሁ ነው እና ሶሲን መበቀል ትፈልጋለች። ያደረገቻት ነገር፣ እያንዳንዷን ነገር ታስከፍላት ነው። እሷ የራሷን ጓደኛ ወስዳ እንዳናደደቻት፣ ሀይምዬም የሶሲን ጓደኛ ወስዳ ማናደድ፣ ማቃጠል፣ ማንጨርጨር ትፈልጋለች። እና ሀይሚ ጋ ሆኖ የማያምርበት ሰው የለም። ይሄው ዳኒ ኩርንችት እንኳን ከሀይሚ ጋ ሆኖ እንደዚህ ውበቱን ድፍት ታድርጎበት አበባ መስሎ መጥቷል እንግዲህ ሀይሚ እና ዳኒ መልካም ውይ፣ ምልል ነው እናንተ! አይባልም አይባልም። መልካም የስራ ዘመን ልልፈልጌ ነው። መልካም የስራ ዘመን ይሆንላችሁ። ስራውን ይታያይዛችሁታል። እየቆሰቆሳችሁት ነው። ቆስቁሱት ነው ምላችሁ። ሀይሚ አሁን ወደ ሶስት መቶ ሺህ ትግባ፣ ዳኒሻ ወደ ሁለት መቶ ሺህ ጥሩ ጊዜ 300 ሺ 3 ና ወደ 50 ሺ በ ቆስቁሱት ስራ እየሰሩ ነው። ጎበዝ። በቃ ሀይሚ ደስ ብሎች ስላየሁሽ ደስ ብሎኛል። በቃ ሌላ ምንም ልላችሁ አልችልም።